ሀይሚና ቡራ በሚሰሩት ቪዲዮ የሚሰሩት ፕራንክ እርስ በርሳቸው ልክ ገብተው ፕራንክ ይደራረጋሉ እንጂ በሁለታቸው መሀል ምንም አይነት ግጭት እንደሌለ እየሰማን ነው። እኛም ደስ ብሎናል። ይሁን ይሁን ብለናል። ዛሬ እንግዲህ ሀይሚዬ መልእክት አላት ማለት ነው። ሀይሚና ቡራ እንዲሁም እነሱ ሲነዳን ያሉበትን ሁኔታ ታውቃላችሁ። ሀይሚ እንግዲህ ጥቅስ አላት ማለት ነው። በጣም በጣም በሀይለኛው ማለት ነው። በህይወታችሁ ጉዞ ህይወታችሁን ስትመሩ ሁልጊዜም ሂሳብ መስራት ግድ ነው ይላል ማለት ነው። ሂሳብ ግድ ነው ቅድሚያ ነው ብላለች ማለት ነው፣ ሀይሚ ማለት ነው እና ይሄ ነገር ብናቅም ነገሩ በዛ ብለን ነው እንጂ ስራ እየሰራቸው መሆኑ እኮ ግልጽ ነው። ግን ደግሞ ስራ አይደለም ብለው በጣም ብዙ የሚያለቅሱ እህቶቻችን አሉ እውነት ለመናገር በሀይሚና በብሩክ የተነሳ ቲክቶክ ግሩፕ ላይ አፈር ከድሜ የሚበሉ አሉ፣ የተጣሉ ማለት ነው። የምሬን ነው ምላችሁ። ያ ማለት በቃ በሀይሚና ቡራን ስለሚወዷቸው ለምንድን ነው የቤተሰቦቻቸውን የምትዘቀዝቁ ብለው በጣም እየተጣሉ ነው ያሉት፣ በሀይሚና በቡራ በግሩፕ ማለት ነው። ታዲያ እንደዚህ የሚወዳችሁ ኦዲንስ፣ እንደዚህ ለእናንተ የሚያስብላችሁን ኦዲንስ በዚህ ልክ ደግሞ መሆኑ ግን የምር በጣም ከባድ ነው። እኔ ማለት እስካሁን ድረስ ስራ መሆኑን አውቃለሁ፣ ግን ቢሆንም በዚህ ልክ መሆኑ ግን በጣም አጀብ ነው የሚያስብልም ማለት ነው። በቃ አሁን ህይወትና ዶላር በቃ እኩል ነው የሚጓዘው እና ምንም ማድረግ አይቻልም። ቤተሰቦቻችን ስለዚህ ስራ ነው። ትናንትና አሁን ለምሳሌ ማን ነው ፕራንክ እየተደረገ ያለው? ትናንት አሁን እንደዛ ሶሲ በሚያስጠላ መልኩ እንደዛ አገላለጽ ገልጻ፣ ባለፈው ሃይሚን ገፍትራት ሄደች። ትናንት ሲገናኙ ግን ሰላም ተባብለዋል። እኔ በጣም የሚገርመኝ ነገር ደግሞ መሀላ ማለት ነው እንዴ፣ በሃይማኖት ቀልዳለ እንዴ? ሃይማኖት እኮ በቃ ቀይ መስመር ነው። እንዴት ነው በሃይማኖት የሚቀለደው? በቃ አላደል አንዳንድ የሆነ ወሬ ስታወሩ የሚለምድባችሁ ነገር እንደዛ ይመስለኛል እና ዩቱበሮች ደግሞ በጣም ነው የሚመሉት። በጣም ማለት ነው። በተለይ ሶሲ ግጥም አድርጋ ነው የምትምለው። ና እንዴት ነው በእንደዚህ አይነት ነገር መሀል ለው እኛ በጣም እያደናገረን የነበረው መሀላቸው ነው። እውነት ለመናገር ና ይሁን ያም ይሁን ይህ ስራ መሆኑ ግልጽ ነው ግን ቢሆንም ለሁሉም ነገር ልክ አለው ያስባለው ምንም ማድረግ አይቻልም እንግዲህ እነሱ በቃ ካላሉ እኛ መከተላችን ያው ቢሰለቸንም የግድ እናያቸዋለን ማለት ነው እና ትናንት ለምሳሌ ማን ነው ፕራንክ እየሆነ ያለው ሀይሚና ዳኒ ናቸው ሶሲና ብሩክን ፕራንክ እያደረጉ ያሉት ያው ዳኒ ባይመጣም የሀይሚና የዳኒ ሀሳብ ነው ትናንትና እንደዚህ ሶሲንና ማለት አው ሶሲና ብሩክ ፕራንክ እየተደረጉ ነው። አሁን እንግዲህ ደግሞ በሚቀጥለው ማን እንደሚሆን አላውቅም። ብቻ ግን አራቱም ጋር ምንም ነገር እንደሌለ ነው ወሬ እየተሰማ ያለው እውነት ለመናገር ማለት ነው። ኢቨን ሀይሚና ብሩክ ላይም ያን ያህል ክፍተት እንደሌለ ነው እየተሰማ ያለው። ይሄ እውነት ሆኖ ግን ማለት በቃ እንዴት ነው? ቤተሰብ ሀይሚና ብሩክ ላይ ምንም አይነት ክፍተት የለም ምንም አይነት ጸብ የለም ስራ ነው እየሰሩ ያሉት የሚለው ነገር ስሰሙ ለማመን ይከብዳቸዋል ከራሳቸው ካልሰማችሁ ማለት ነው እኔ አምኜ የምናገረው ስራ ነው እየሰሩ ያሉት ግን ደግሞ ታዲያ ማለት በሚዲያ ላይ እንደዚህ ከልክ ያለፈ ቃላት መመላለሱ ኖርማል ነው ለነሱ ማለት ክብራቸውን መጠበቅ ያስፈልጋል። እርስ በርሳቸው አይሚና ጉራው ማለት ነው አያገባሽም፣ አያገባኝም በጣም ብዙ ነገር ነው የሚባባልቱ፣ ካንች ብሶ፣ ካንተ ብሶ ይሄ በጣም እኔ እንጃ። ለራሳቸው ማለት ነው ምክንያቱም ነገ ጧት ደግሞ ሌላ ቪዲዮ ሲሰሩ እንዲብለሽኝ ነበረኩ እንዲብለኝ ነበረኩ አሁን ባለፈው እንዲህ አይነት ፕራንክ ለምን ሰራህ ሲባል ቡራ አንቺ ኮ ቀለበት አስረሽ ዝም ብዬሻለሁ፣ ብለዋታል። እና አሁንም ደግሞ ነገ ጠዋት ሀይሚ ትላለች፣ ሌላው ማለት ነው። ማለት ታዲያ ለምንድነው የማይጠነቀቁት? የምር ማለት ነው። ስለዚህ ስራ ነው እየሰሩ ያሉት። ቤተሰብ እናንተ ምንም አትጨናነቁ። እኔ የሚገርመኝ ግሩፕ ላይ በጣም በጣም በቃ እንደ ጦርነት የምትጣሉት ማለት ነው። አረጋጉትን፣ ጨጓራችሁን አትላጡ። የምር በጣም አሳዝናችሁኛል እናንተ ማለት ነው። ስለሚወዷቸው ሀይሚና ቡራን ስለሚወዷቸው ሪል የሚለያዩ መስሏቸው በጣም እየተጣሉ ይገኛሉ። እናንተ ራሳችሁን ጠብቁ። እነሱ ስራ ነው እየሰሩ ያሉት ያው የሚደብር ቪዲዮ ቢሆንም ምንም ማድረግ አይቻልም። ሶሲም እንደዚህ የምትለው በቃ ቪዲዮዋ ለቪዲዮ ነው። በቃ ማለት እንደዚህ አስሬ ቡቡዬ ቡቡዬ የምትለካ ለይተዋ ነው እኛም ገብቶናል ማለት ነው እና ዳኒም እንግዲህ ሀይሚን ተገና አድርጎ የኔ ቆንጆ የሚለው ለቪዲዮ ነው። መቶ ሺህ ገባ። በቃ በመሀል ሀገር የምንጨነቀው የምንንጫጫው እኛ ኦዲየንስ ማለት ነው፣ በቃ ምናለቅስ የምንጨነቅ ኦዲየንስ። ስለዚህ ምንም አትጨነቁ የጨረቃ ቤተሰቦች ማለት ነው። እነሱ ስራ ነው እየሰሩ ያሉ፣ ይበርቱ ይጠንክሩ፣ የምሬን ማለት ነው። ይኸው ለክብራቸው እየተጠነቀቁ ይስሩ፣ አይስሩ አንልም እኛ። እኛ ከዚህ በፊት በቃ ፕራንክ ሲሆን ፕራንክ ነው ብለን ስንናገር፣ ያው ፕራንክ መሆኑን ከተናገረ ብዙ እይታ የለ ማስቀድመን ለምንናገራለን እያለን የእነሱን ፕራይቬት እየጠበቅና በቃ ለምን እንደዚህ ያደርጋሉ ምናምን እያለን እየሰራ ነው የምናልፍ ለምን የለፉበት ነገር ነው ብለን ማለት ነው። ግን ያሁኑ በጣም ስለበዛ በቃ ስንት ጊዜያቸው ማለት ነው በጣም ነው ኦዲንስ የሚጨነቀው፣ እውነት ለመናገር በጣም ይሄ ሁሉ ህዝብ እኮ ከሁለት መቶ ሺ በላይ ህዝብ ነው የሚከታተላቸው በጣም የሚወዳቸው ከዛ ውስጥ የተወሰነ ሰው ነው ለነሱ ኬር የሌለው እና ታዲያ የሚወዳችሁ ሞር ስለሆነ ለእነሱም ብታስቡ ደስ ይለኛል። ያም ይሁን ይህ የጨረቃ ቤተሰቦች፣ የምሬን ነው ምላችሁ። በቃ ምንም ነገር እንደማይፈጠር ራሳችሁን አሳምናችሁ ቪዲዮአቸውን ብቻ በመከታተል በትዕግስት እንጠብቅ። ምንም ነገር እንደሌለ እየሰማን ነው፣ ደስ ብሎናል። ስለዚህ ከሀይሚ መልእክት እንደተረዶት በቃ ሂሳብ ነው እየሰራ ያለነው ያለ ነው የሰው ልጅ ለመኖር መስራት አለበት ነው እና ስለዚህ እንስራበት ነው። እኛ ደግሞ ስሩ፣ በርቱ፣ ጠንክሩ ብቻ እናንተ አትጣሉ፣ አትጋጩ፣ አትቀያይሙ፣ አትለያዩ እንጂ እኛ ሰርታችሁ፣ እንድታድጉ፣ እንድትለወጡ ያሰባችሁት ቦታ እንድትደርሱ የእኛም ትልቅ ምኞት ነው ጨረቃዎች ማለት ነው። ስለዚህ የጨረቃ ፋሚሊዎች ምንም ነገር የለም፣ አትጨናነቁ። የምሬን ነው ምላችሁ ምንም ነገር እንደሌለ እየሰማሁ